መቼም በወር 20 ዶላር ኮሚቴ የሆነ አንድ ሺህ ሰው እንቸገራለን ብለን እናስ ከዛ ነፃ ማወጣ ህዝበል ከድህነት ነፃ የምትወጣው እኮ በዚህ ነው። ማለት ሀገራችሁን ላተራምስ፣ ጦርነት ላቀጣጥል፣ ልጆች አይማሩ፣ ለአማፂ አፍሉን ለወንበዴ ልሳን አድርጉኝ ያንን እንድሰራ ገንዘብ ስጡኝ ነው የሚለው። ይሰጡታል። እዚህኛ ይመስለን የነበረው ድሮ ተቋሙን ተቋሙን የሚደግፉ ይመስሉን ነበር። ለካሴ ግለሰብ አምላኪዎች እነኚህ ሰዎች የለየላቸው ወንበዴ ናቸው። የእናንተ ተላላኪ ዘመነ ካሴ ነው ትከሻው ከጎጃም የሰፋው እንጂ የአማራ ገበሬ ልጆቹን ትምህርት ቤት አይልክ እንጂ የአማራ ገበሬ አርሶ አይበላ እንጂ የአማራ ገበሬ ወጥቶ አይገባ እድሜ ለእናንተ። ራስ በራሳችሁ አብራችሁ መቆም የማትችሉ መጽናት የማትችሉ መስራት የማትችሉ ጉዶች ናችሁ አሁን ሀገር እየመሩ ያሉ ሰዎችን የምትናገሩት በስንት ሰው ደም ነው የምትረኩት ስንት ወጣት በእናንተ ፕሮፓጋንዳ ሲያልቅ ነው እፎ የምትሉት ስንት እናት ልጆቿን ቀብራ ስትጨርስ ነው አንደበታችሁ ስነ ስርዓት የሚገዛ ስንት አባት ያለ ጠዋሪ ሲቀር ነው ህሊናችሁ ማገናዘብና ማመዛዘን የሚጀምሩ ሀገራችን ላይ እነዚህ ሰዎች የማይደርሱበት ቦታ ትቀመጥ ተብሎ ተጽፎባታል ምን ትሆኑ ኪፕ አዌይ ፍሮም እንደዚህ አይነት ሰዎች። አሁን ጎንደር ላይ ትናንትና አይተሃል፣ ከተማዋ እንዴት እንዳማረባት። ትክክለኛው የአማራ ወዳጅ ስራ እሱን። የአማራ ግብሩ እሱ። ክብር አዋቂው የጎንደር ሰውም ጠቅላይ ሚኒስትሩን የክብር ኒሻን ሸልሟቸዋል። አሁን ድሮን ተፈጸመብኝ ምናምን ያሉበት ቦታ ላይ ገብታችኋሉ ተብለው በቢቢሲ ሲጠየቁ አይ እዛ የለንም ብለዋል። ከሌላችሁ ማለት ነው የተፈጸመታል። የት አላችሁ? ከባድ መሳሪያ እየተኮሱ ጎረቤት ክልል ምናምን ከመጡ በኋላ ፕሪቶሪያ ተጣሰ። ፕሪቶሪያ ፈርዶባታል። ህወሓት ለምዳለች የማትሞትበትን ጦርነት መለኮስ። ህወሓት ለምዳለች የማትንኮታኮትበትን ግጭት ቀስቅሶ የትግራይ እናትን ማስለቀስ። አሁን ግን ይበቃታል።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 በርከት ያሉ ጉዳዮችን ነው የምናነሳው። ዮሐንስ ኮርነር ላይክ ሼር ሰብስክራይብ አርጋችሁ ብትጀምሩ የበለጠ እንድንሰፋ ታግዙናላችሁ። የበለጠ እንድንሰፋ ያግዘናልና፣ እሱ እንድታረጉልን ጠይቄ እጀምራለሁ። ቪዲዮዎቻችን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉት የበለጠ ተደራሽ እንድንሆን ስለሚያግዘን፣ እሱ እንድታረጉልን ጠይቄ እጀምራለሁኝ። ዛሬ በቆይታችን በጣም በርከት ያሉ ጉዳዮችን ነው የምናነሳው። ብዙ ፈገግ የሚያሰኙ ቆይታዎችም ይኖሩናል። በጣም በርከት ያሉ ሀገራዊ ጉዳዮችንም እናነሳለን። ላይክ ሼር ሰብስክራይብ አርጋችሁ እንድትጀምሩ ጠይቂያችሁ ልጀምር እንግዲህ፣ ሁሌ እንደምላችሁ የኢትዮጵያ ፖለቲካ በጣም አስቂኝ እየሆነ ነው። በጣም አስቂኝ እየሆነ ነው እና ደግሞ የኢትዮጵያን ጥቅም አሳልፈው ለመስጠት የተዘጋጁ ሰዎች ራሳቸው እንደ ቁምቡርስ ተበላልተው ሲያልቁ እያየን ነው። ከነዚህ መካከል ሰው ስልሳዎች የምታውቋቸው ናቸው። ማለት ኔትፍሊክስ መች እንዲያጓጓል እና ሀብታሙ እኮ ኔትፍሊክስ ሆኗል። ሲሪስ፣ ተከታታይ ሲሪስ ሆኗል። በየቀኑ ሰው ውርደቱን ይዞ አደባባይ ይወጣል። በጣም ነው የሚያስቁት። በጣም ነው የሚያሳፍሩትም። ሀብታሙ አያሌው ትናንትና እንዲህ ሲል ዩቱብ ላይ ተመዝግባችሁ የነበራችሁ ባባልን ተመዝግባችሁ የነበረ አሁን አንዳችሁም በዛ በተመዘገባችሁት ቻናሉ ላይ በነበራችሁ የምታደርጉት ድጋፍ የለም ረዲ እሱ ስለተቋረጠ ነው። ስለዚህ በዛና በዚህ አጣድፈን ዝም እናሰኛቸዋለን ብለው ላሰቡ አካላት ዝም ማሰኘት እንደማይችሉ የምናሳይበት ከዛ በላይ አድቫንስ እንሄዳለን። ምንም ጥርጥሬ ምንም ጥርጥሬ። መቼም በወር 20 ዶላር ኮሚቴ የሆነ አንድ ሺህ ሰው እንቸገራለን ብለን እናስብ። የሚያወራው እንዲህ ቅልል አርጎ ስለ 20 ሺህ ዶላር ነው አይደል? ፈታ ብሎ በወር ይሄን ያህል ገንዘብ ስጡኝ። አረ እነኝህ ሰዎች እኮ እንደዚህ ቅልል ቢሉ ካምሯቸው ቢጣሉ እኔ ያልፈርድባቸው ማለት፣ ጽንፈኛው ዲያስፖራ እንዲያነብሩ ይሰጣቸዋል ማለት ነው፣ ማለት ብዙ ብር እኮ ነው ቀለል አድርጎ እንደዚህ ውስጥ ከዛ ነፃ ማውጣ ህዝባል ከድህነት ነፃ የምትወጣው እኮ በዚህ ነው። ማለት ነፃ የምታወጥ ነፃ እያወጡ አለ ሰዎች ማንን ነው ከማን ነፃ የሚያወጡት? ከራሱ እኮ ነው፣ ከድህነቱ እኮ ነው ነፃ የሚወጣው። እንዲህ ይቀልድ ግን አሁን ሰጠንኛ፣ አሁን ሰጠን ይቀልዳል። ሙዲዛ እንዴ አድርሰናል አንጥፈው የለመን ነው በአደባባይ እንዴ። ሀገራችሁን ላተራምስ ጦርነት ላቀጣጥል ልጆች አይማሩ ለአማጺ አፍሉን ለወንበዴ ልሳን አርጉኝ፣ ያንን እንድሰራ ገንዘብ ስጡኝ ነው የሚለው። ይሰጡታል። ግን ሚገርም ነው፣ ግን ሚገርም እኮ ነው ይሄ ጆተኒ። እነዚህ እኮ ጆተኒ ናቸው። አሁን እነዚህ ሰዎች በነገራችን ላይ የዓላማ የምናምን እንትን እንደሌላቸው በደንብ ነው የምታዩት። በዚህ ጆተኒ ናቸው። ጆተኒ ሳንቲም ለከተተባቸው ነው የሚንቀሳቀሱት። እያሩሱ ስትል ነበር ስማት ስ የሙሉ ጊዜ ገረዶች ይኑሩ። ግርድ እናያምርባችኋል አለባካችሁ አታውልቁት፣ እንዲያው በልካችሁ ነው የተሰፋው እና አታውልቁት የተባሏሉ። እዚህ እኛ ይመስለን የነበረው ድሮ ተቋሙን ተቋሙን የሚደግፉ ይመስሉ ነበር። ለካስ ግለሰብ አምላኪዎች ናቸው። ትልልቅ የምንላቸው ደህና ናቸው የምንላቸው እንዲያው በቃ ለነፃነት ታግለናል ለአማራ ህዝብ እንታገላለን ይሉ የነበሩ በሙሉ ሰሞኑን የእኛ ስም ነው የሚያነሱት ከሀዲዎች እያሉ። እውነት ክህደት ይሄ ነው። ሰሞኑን በሚዲያ ቀርቦ ለእናንተ እጃችሁን ባፋችሁም ያስጭን ነገር እናሳያችኋለን ብሏችሁ ነበር አይደለ? እናንተ ብቻለም እኛንም እጃችንም ባፋችን አጽኖናል። ስለ እውነት ነው የምነግራችሁ። ይሄን አይነት ጭካኔ፣ ይሄን አይነት ህገወጥነት፣ ይሄን አይነት ድፍረት በዚህ በምንኖርበት የአሜሪካን ሀገር እንዲህ አይነት ነገር ይሰራል? አልገባኝም። ያንን የህጉ ጉዳይ ነው ህጉ የሚይዘው ነው ህጉ የሚከታተለው ነው። በነገራችን ላይ እየሩስ ማለት ነው፣ እንደዚህ የምትሰድበው ሽመልስን እኮ ነው። በእኔ የደረሰ አይድረስብ እያለች ነው እሷ። እንደምታውቁት የሙሉ ጊዜ እ ባይ ጭንቅላት ነቅናቂ ነበረች። አሁን የእሷን ቦታ የተካው ሽመልስ ነው። እና በእኔ የደረሰ እንዳይደርስብ። ከኔ ወዲያ ላሳር ነው፣ ከኔ ወዲያ ላሳር ነው። ቀሚስ የለበሱ ምናምን ምናምን ስል ነበር። ያሳዝናል ሃብታሙ አያሌው እኔ ያስቁኝ አለ ከነዚህ ድንትኖች በጣም ነው ያስቁኝ። ከነሱ ወጥቶ ሚዲያ ከፍቶ ገንዘብ ሊበላ ነበር ያሰበው። እባቤ ልቡና የተዋሉ አንድ ሚሊዮን ሰብስክራይበር ምናምን ያለው እንትን ተዘጋበት። በነገራችን ላይ ከቀልዱ ባሻገር አንድ ነገር እንድታውቁ የምፈልገው እነኚህ ሰዎች የለየላቸው ወንበዴ ናቸው። ደግሞ ራሳችሁን ህዝብ ነጻ ልናወጣ ለህዝብ ልንታገል የህዝብ ድምፅ ልንሆን የአማራ ህዝብ ምናምን አትበሉ። ከዛ ምስኪን ህዝብ ትከሻ ላይ ውረዱ። በስሙ ነገዳችሁ፣ በስሙ ሸቀጣችሁ፣ እያየናችሁ ነው። የወዛችሁት እናንተ ናችሁ የጠረቃችሁት። የእናንተ ተላላኪ ዘመነ ካሴ ነው ትከሻው ከጎጃም የሰፋው፣ እንጂ የአማራ ገበሬ ልጆቹን ትምህርት ቤት አይልክ እንጂ የአማራ ገበሬ አርሶ አይበላ እንጂ የአማራ ገበሬ ወቶ አይገባ እድሜ ለእናንተ የሙቀጫ ልጆች። ደሞ ራሳችሁን እንደ ኃይለኛ እንትን አድርጋችሁ መታችሁ። ለአማራ ህዝብ መታገያ ያለንን እንትን ሚዲያ ሰረቀን ደግ አረገ። እሰይ እሰይ እሰይ እሰይ እንኳን እሰይ። ደህና ነገር የሚሰሩበት አይመስሉ። ጠረጴዛ ነው ስለውታል። እዚ ጋ ያሉትን ልፎች የተሰሩትን ቶቹ ገመዶች ሁሉ እንዴት አድርገው ተቆራርጦ እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች ሆኑ ተወስደዋል፣ ተቆልፏል። ሶስት ማለት ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ ሶስት ስልሳ ሲመሰረት ጀምሮ የነበርባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ ሶስት ስልሳ ከተመሰረተ ጀምሮ እያተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኔ ኔ ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃሉ። ከእነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛ ነው የወሰዳቸው። ግን አንድ ነገር ማየት ያለባችሁ ምን ያህል የሰለጠነ ሀገር እየኖሩ ባደገ ሀገር እየኖሩ ምን አይነት ዱርዬ ምን አይነት ወንበዴ እንደሆኑ ይሰራረቃሉ። እራስ በራሳችሁ አብራችሁ መቆም የማትችሉ መጽናት የማትችሉ መስራት የማትችሉ ጉዶች ናችሁ። አሁን ሀገር እየመሩ ያሉ ሰዎችን የምትናገሩት፣ እኔ የሚያሳዝነኝ ማፈር የተሳናቸው መሆናችሁ ነው። እናንተ ይህን ጉዳችሁን ይዛችሁ ድብቅ ነበር ማለት ሽሽግ አርፋችሁ ቁጭ ሌባውላ እንዲህ ነው ሀገር ቢሰጣችሁም ምን ነው የምትሰርቁት፣ አይሰጣችሁም እንጂ። እንደው እናንተ ሀገራችን ላይ እነዚህ ሰዎች የማይደርሱበት ቦታ ትቀመጥ ተብሎ ተጽፎባታል። ምን ትሆኑ keep away ፍሮም እንደዚህ አይነት ሰዎች። ኢትዮጵያችን መቼ ማትነኳት፣ ሌባዎች ከየት እንደመጡ ማለት ኔትፍሊክስ እንዴ ወቀጥ ተከሪው ምን እንደሚሻለቸው እኔ አላቅማት። ቀልል አድርጎ 20 ዶላር አንድ ሺህ ሰው 20 ዶላር አድርሰናል አድርሰናል። ትግራቸው ይኖሽ። ጆተኒነት እነኚህ ናቸው። ከባሌ እስከ ጎርጎራ፣ መገጭ፣ ኮይሻ፣ ሀገር ለማጽናት ሀገር ለማስቀጠል ኢትዮጵያን ከፍ ለማድረግ ተራራ ለተራራ እየሮጠ አቧራ ላይ እየተጓዘ ኢትዮጵያን ከፍ የሚያደርገ ስራ ለመስራት የሚታትረውን ሰውዬ ሲተቹት የሚውሉት እፈሩ፣ ትንሽ እፈሩ። ማለት ማፈር መቻል በጣም ቆንጆ ነገር ነው። ማለት እኔ እንደዚህ አይነት ለመለቃቀም፣ እንደዚህ ሰው የሀገሩን ሕልውና አሳልፎ ይሰጣል ለመለቃቀም። አስ አንድ ሺህ ሰው ሀያ ሀያ ዶላር ምናምን። ለምን አንደኛ፣ ባነር ይዘህ ወገኖቼ፣ ስለ እንትን ስለ ምንድን ነው ስለ ባንዳነት፣ ወገኖቼ፣ ስለ እንትንነት እያልክ ለምን አጠይቅም? አንደኛ፣ ማፈሪያ፣ ማፈሪያ ላ ልትደበቁ ነው የሚሻላችሁ። በነገራችን ላይ ጦርነት ቢዝነስ ነው። ከጦርነት ለማትረፍ እየታተራችሁ ነው፣ ሀገር እያመሳችሁ ያላችሁት ከጦርነት ለማትረፍ ከግጭት ለማትረፍ። አለ የምትሉት ነገር በሙሉ የለም እኮ። አሁን ትናንትና ጠቅላይ ሚኒስትሩ ጎንደር ላይ ነበሩ አይደል? በቅ ሲሆን መጡ መጡ እንባል ነበረ። ይኸው ሄድን እንላቸው ማሸነፍ ካልቀረ ብለው ጎንደር ላይ ተገኙ። ከዛ ጎንደር ላይ ሳያቸው ጠቅላይ ሚኒስትሩ ነግረውን ቢመጡ ኖሮ እኮ እንተኩስ ነበር ይላል። አታፍሩም? ምንድን ነው የምትተኩሰው? ሸሚዝን ነው ሸሚዝን ልተኩስ አስበው። ሌላ የምትተኩሰው ነገር የለም መቼስ። ሲጀመር አሉ እንዴ አሉ? ግን ደህና ናቸው ሻዕቢያ፣ ጠርቶ ወደ ሌላ ግዳጅ ሳያሰማራቸው የቀረ አይመስልኝ? የሉም የሉም። ለአማራ ህዝብም አማራን ለሚወድም የሚጠቅመው ዶክተር አብይ አህመድ እየሰሩት ያሉት ስራ ነው። አሁን ጎንደር ላይ ትላንት እና ይታል ከተማዋ እንዴት እንዳማረባት። ትክክለኛው የአማራ ወዳጅ ስራ እሱ ነው። ትክክለኛው የአማራ ግብርና ልኩም እሱ ነው። የአማራ ግብሩ እሱ ነው። ክብር አዋቂው የጎንደር ሰውም ጠቅላይ ሚኒስትሩን የክብር ኒሻን ሸልሟቸዋል። ደግሞ የሚገባቸዋል። መገጭ ዛሬ የደረሰበት ሁኔታ ስታየው ትናንት የነበረበትን አለመዘንጋት ነው። የጎንደርስ ነዋሪ ከጠቅላይ ሚኒስትር አብይ አህመድ ጋር ሲወያዩ እንዴት ነበር ተማረው? ስለ መገጭ አነሱላቸው ነሱላቸው። ጠቅላዩ በትክክል ይሄ ይሳካል ይሰራል ብለው ቃል በገቡት መሰረት ክቡር ጠቅላይ ሚኒስትሩ ትናንትና መገጭን ሲጎበኙት ነበር። መጎብኘት ብቻ አይደለም፣ የመገጭ ዋነኛው ምዕራፍ የውሃ ቅየሳ መጠናቀቁ ተገልጿል። ያ ነው ለህዝብ የሚጠቅመው ስራ። እነዚህስ በህዝቡ ትከሻ ላይ ልማት እንዳይሠራ ሀያ ሀያ ዶላር ይለምናሉ። አድርሰናል አድርሰናል አሁን ቅርብ ሰዓት አድርሰናል። አሁን አደረስን ነው ስላደረስን ነው፣ ባይሆን ችግር የለም። እንዲህ አይነት ግን ክብረ ቢስነት፣ እንዲህ አይነት ክብረ ቢስነት፣ እኔ የአማራ ህዝብ ነፃ መውጣት አለበት ብዬ የማምነው ከነዚህ ከነዚህ። በሀያ አንደኛው ክፍለ ዘመን ህዝቡን ፍዳውን መከራውን አሳዩት እኮ አሜሪካና ካናዳ ታዋቂ ታዋቂ ሰዎች አሁን እዚህ ስማቸውን የማልጠራቸው ሰዎች ነበሩ አሉ። በፊት እንትን የሚሉ አብራቸው ፎቶ እንድትነሳ 7000 ዶላር የሚቀበሉ ለኬዝ፣ ለኢሚግሬሽን ኬዝ ተቃዋሚ ናቸው ታጋይ ናቸው ምናምን እንዲባሉ አብሬ ፎቶ ልነሳ ምናምን ስትላቸው እስከ 7000 ዶላር ይቀበሉ ነበር አሉ። አሁን እነኝኞቹም እንደዛ ነው እያደረጉ ያሉት። በነገራችን ላይ የሻዕቢያ ተላላኪዎች እና አንዳርጋቸው ጽጌ ምናምን በፊት ምን ያደርጉ ነበር? እቺን ድስት እያማሰሉ ዶላር መቀፈል ያስተማራችሁ አንዳርጋቸው ጽጌ ነው። በነገራችን ላይ ድሮ ኤርትራ በረሃ እያለ እንጨት እየፈለጠ ፎቶ ይልካል፣ ከዛ ዶላር ይከፈላል። እንጨት ፈልጦ እንጨት ፈልጦ ዶላር ይፈልጣል። ምንም እኮ ያደረገው ነገር እኮ የለም። አዛ ኤርትራ ሄዶ ምንም ያደረገው ነገር የለም። አስመራ ቢላውን እየጠጣ ተቀመጠ እንጂ አንድ ጥይት አልተኮሰም፣ ወያኔ ላይ ምንም አላረገም። ዶላር ቀፈለ ቀፈለ ቀፈለ። አሁንም አዛ አብሮት የነበረው አሁን እዚህ ትከሻውን አስፍቶ እንዲህ እንዲህ የሚለው ስልቻ ሰውዬም አንዴ ድስት እያማሰለ አንዴ ሽርጥ እያሽረጠ ዶላር ይከፍላል። እነኝኞቹ ደግሞ ሚዲያ እየተሰራረቁ ካሜራ እየተሰራረቁ ምን ያደርጋሉ? ሀያ ሀያ ዶላር ሀገራችንን መቀለጃ ረጓት። የኢትዮጵያ ዋጋዋ ከዛ ከፍ ይላል። ምድረ በገፈጅ በገፈጅ ትልቅ ድስት አጠግቡ። የስንት ሰው ደም ነው የሚያጠግባችሁ? በስንት ሰው ደም ለመጠገብ አስባችኋል? ማለት በስንት ሰው ደም ነው የምትረኩት? ስንት ወጣት በእናንተ ፕሮፖጋንዳ ሲያልቅ ነው እፎ የምትሉት? ስንት እናት ልጆቿን ቀብራ ስትጨርስ ነው አንደበታችሁ ስነ ስርዓት የሚገዛው? ስንት አባት ያለ ጠዋሪ ሲቀር ነው ህሊናችሁ ማገናዘብ እና ማመዛዘን የሚጀምረው? ሰው እንዴት እንደዚህ ሆዳ ምላቁ ይሆናል? በልኩ ነው ማለት በልኩ ነው። እያንዳንዱ ነገር በልኩ ነው። ኬብል ሳይቀር ይሰራረቃሉ። ማፈሪያ ማፈሪያ ናችሁ። ግን ኢትዮጵያ በትክክለኛው መስመር ላይ ነው የምትቀጥለው። ማለት እነኚህ ሰዎች አሁን የእኛ የባህር በር ጥያቄን የእኛ የኢትዮጵያን ክፍል ማለት ጥያቄ ሊያቃልሉት ሲሞክሩ አታፍርም፣ እሺ ትላለህ። ግን ብንሰማቸው እሺ ብለን በቃ እና ሀብታሙ እንዲህ ብለዋል ተቆጦረ የባህር በር አያስፈልግም ብለዋል። እና ሀብታሙ እንቶ እንቶ ብንል እሺ ትላላችሁ።

አያልቅም። ገና ብዙ ቅሌታችሁ ይወጣል። ገና ዝም ብላችሁ ይዋችሁ። ምክንያቱም የቆሙበት መሰረት ጥቅም ነው፣ አላማ አይደል። እኔ እኮ ያስቁኛል። አብረን ታግለና ደግፈን ትግሉን ደግፈ ነው ተደግፈ ጠረፉ እንጂ አሁንም አፍራችሁ ቤታችሁ ቁጭ አትሉም እንዴ? ሰው እንዴት ነውሩን ማለት ነውረን ተከናንበ ነውረን እንደዚህ አጣፍተ ትመጣለ። እዩልኝ ነውሬን፣ እዩልኝ ያምርብኛል ቅሌቴ እንዴት ነው ፋብይ ፋውላል ቀለይዴ ፋብዬ በታለው ምናምን እማይሆን ነገር እኮ እማይሆን የሚያሳፍር እና ትክክለኛው መልካቸው ትክክለኛው ማንነታቸው ይሄ ነው ይሄ ነው። ትግሉ የቤንጃሚን ነው የበጌ ምድር አይደለም። የቤንጃሚን የገንዘብ ነው ጦርነት። ክፋቱ በጦርነት የሚያተርፉ ሰዎች መኖራቸው። ጦርነትን እየተጠየፍን ዞሮ ዞሮ የሚመጣብን ምንም ይልብን፣ እንደው ሰላማችን አልሰጥ ያሉን የሚያተርፉ ሰዎች ስላሉ ነው የሚያተርፉ ሰዎች ስላሉ ነው። እና ያን መገንዘብ በጣም ወሳኝ ነው። ወያኔ ድሮን ጥቃት ተፈጽሞብኛል ምናምን ብላለች። ግን ወያኔን እኔ አንድ ጥያቄ ነው የምጠይቃት። ድሮን ጥቃቱ ተፈጸመብኝ ከማለቷ በፊት ተከላይ ኪዳነ እንዳሉት አሁን ድሮን ተፈጸመብኝ ምናምን ያሉበት ቦታ ላይ ገብታችኋል ወይ ተብለው በቢቢሲ ሲጠየቁ አይ እዛ የለንም ብለዋል። ከሌላችሁ ማለ የተፈጸመታል የት አላችሁ? አይጋጭባችሁም ትላንትና፣ አይል ከትላንት ወዲያ የለንም፣ ትላንትና ድሮን ጥቃ ተፈጸመብን። አይምታታም አይምታታም ማለት ግራ የገባው ነገር እኮ ነው። ይሄ ምንድነው እያላችሁ ነው ያላችሁ እ ምንድነው እያላችሁ ነው ያላችሁ? ህዋት ጤዝ ብለዋል። ሰዎች ከባድ መሳሪያ እየተኮሱ ጎረቤት ክልል ምናምን ከመጡ በኋላ ፕሪቶሪያ ተጣሰ፣ ፕሪቶሪያ ፈርዶባታል። እንደ ፕሪቶሪያ ማለት ነው ሁሌ እንደምላችሁ፣ ሆነ ትግራይ ክልል ውስጥ ያለች ከተማ እየመሰለችኝ ነው። በህዋት የተነሳ ግራ እየገባኝ ነው። የፕሪቶሪያ ሀገር ሰዎች ራሱ የህዋትን ያህል ፕሪቶሪያ ፕሪቶሪያ ያሉ አይመስልኝም እንደ እነኚህ ሰዎች። ምን ምን ነቅቷቸዋል። በነገራችን ላይ እኔ አፋር እነሱ እንዳሉት አልገቡ ይሆናል ሻቢያን ነው ይዞ የመጡት። አይቀጡ ቅጣት የተቀጣውም ሻቢያ። እነኚህ ሰዎች የመጨረሻ ግባቸው በነገራችን ላይ ትግራይን እንደ አስመራ ማድረግ ነው ትግራይን እንደ ኤርትራ ማድረግ ነው ግን አይሳከም አይሆንላችሁ አይሆንላችሁ አይሆንም የትግራይ ወጣት የቀመሰው ነጻነት አለ እናቶቹ እህቶቹ ወንድሞቹ በነጻነት መኖር ይፈልጋል የእናንተ ባሪያ ሆኖ አይቀጥልም አይሆንም በትክክል እየተናገረ ያለው ከሰሞኑ እንቅስቃሴያችሁ በኋላ በትክክልም የትግራይ ወጣት እያለ ያለው ድምፁን እያሰማ ያለው እየጮኸ ያለው ነገር የሚያሳየው እሱን ነው በቃ አልፈልግም ሰላም ነው የምፈልገው፣ እድገት ነው የምፈልገው፣ ተስፋ ነው የምፈልገው። እዛና እዚ ሆኜ ሆ አባትና ልጅ ቦታ ተካሂለው ቲፒኤልኤፍን ስለጠሉ ብቻ ቦታ ተለያይቶ ከወንድም ከወንድም ጋር አልገዳደልም ለማን ብዬ ነው የምሞተው? እናቴን አላስለቀስም የሚሉ ወጣቶች ብቅ ብቅ እያሉ ነው። ይሄ ነው ትክክለኛ ውሳኔ። ህወሓት ለምዳለች የማትሞትበትን ጦርነት መለኮስ። ህወሓት ለምዳለች የማትንኮታኮትበትን ግጭት ቀስቅሶ የትግራይ እናትን ማስለቀስ። አሁን ግን ይበቃታል ይበቃታል እና ይሄ እንቅስቃሴ በደንብ አርጎ እሱን የሚያሳይ ነው። ሻዕቢያ እኔ አዝለው እንደዚህ ለሻዕቢያ ተገርዶ ሰው ሀገሩን በዚህ መጠን ፍዳ ላይ ለመጣል ሲታትብ ያሳፍራል። እና በዚህ መጠን ማለት በዚህ መጠን እንዴት ሰው ይገርማሉ። በቃ አንዳንዴ አይጠረቁም እንዴ ላለው ና ይገርሙኛል። ብቻ እዚህም ያሉ ጮሁ፣ እዛም አሉ ጮሁ፣ ምንም አሉ፣ ምንም አሉ ኢትዮጵያ ግን በልኳ ከፍ እያለች፣ ኢትዮጵያ ግን በልኳ እየታየች፣ ኢትዮጵያ ግን በሚሰሩና በሚታትሩ ልጆቿ እያሸነፈች እየቀጠለች ነው ደግሞም